ሰላም በያላችሁበት ይሁን፣ የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። ሰብለጽጌ ጽጌ ከዜናዎቹ ጋር አብሬያችሁ ቆይታ አድርጋለሁ። የልማት ተነሺዎችን በዘላቂነት ለማቋቋምና የመልካም አስተዳደር መንስኤ የሚሆኑ የካሳ ክፍያ ችግሮችን አፋጣኝ እልባት ለመስጠት የክልሉ መንግስት እየሰራ ነው ሲሉ በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ገለጹ። ባለፉት አምስት ዓመታት በክልሉ ለልማት ከተነሱ 166 ሺ ወገኖች መካከል 31 በመቶዎቹ ብቻ በዘላቂነት ማቋቋም መቻሉን የክልሉ መሬት ቢሮ ገልጿል። በአማራ ክልል የልማት ተነሺዎችን በዘላቂነት ለማቋቋም የባለድርሻ አካላት ሚና ላይ ያተኮረ ውይይትም ተካሂዷል። ቤተልሔም ሰለሞን ውይይቱን ተከታትለዋለች። በአማራ ክልል መሬት ቢሮ አዘጋጅነት የተካሄደው የልማት ተነሾዎችን በዘላቂነት ለማቋቋም ከባለ ድርሻ አካላት ጋር በቅንጅት መስራትን አለማድርጎ በተዘጋጀው ውይይት መድረክ ላይ የክልሉ የተለያዩ የስራ ኃላፊዎች፣ የልማት ተነሽ ተወካዮች ና ባለድርሻ አካላትም ተሳትፈዋል። መሬት ለሕዝብ ጥቅም ሲፈለግ የልማት ተነሾዎችን ተመጣጣኝ ካሳ አስቀድሞ በመክፈል ና በዘላቂነት በማቋቋም ለሚፈለገው አላማ እንዲውል የሚያደርጉ የህግ ማዕቀፎች ቢኖሩም ተፈጻሚነታቸው ላይ ባሉ ክፍተቶች በሕዝቡ ዘንድ ቅሬታ እያስነሱ መቆየታቸውን የክልሉ መሬት ቢሮ ምክትል ኃላፊ ሰይፈ ሰይል እንደሚያደርጉት ገልጸዋል። ከ2012 እስከ 2016 መጨረሻ ባሉት አምስት ዓመታት በክልላችን ከ29944 ሄክታር መሬት ላይ 165941 ባለይዞታዎች በልማት ምክንያት ከይዞታቸው የተነሱ ሲሆን እነዚህን የልማት ተነሺዎች በዘላቂነት ለማቋቋም በተደረገው ጥረት 51903 ወይም 31 ፐርሰንት ብቻ ተነሺዎችና ልጆቻቸው ቢያንስ አንዱን እንኳ የማቋቋሚያ ስልት የመኖሪያ ቤት መስሪያ ቦታ እንዲያገኙ ነው የተደረገው። የልማት ተነሾዎች መሬታቸውን ለልማት እንዲለቁ ከተደረገ በኋላ ባገኙት ካሳ ፍላጎታቸውን መሰረት በማድረግና የንግድ እቅድ በማዘጋጀት በዘላቂነት መቋቋም እንዲችሉ የመስሪያና መሸጫ ቦታ በመስጠት የገበያ ትስስር በመፍጠር የብድር አቅርቦት በማመቻቸት እና መሰል የድጋፍ ስራዎችን በማከናወን በኩል የተሰሩ ስራዎች ሰፊ ጉድለት ያለባቸው ናቸው። በዚህ የተነሳም በክልላችን ለኢንቨስትመንትና መሰረተ ልማት አገልግሎት የሚውል መሬት በስፋት ለማቅረብ በሚደረገው ጥረት ላይ አሉታዊ ጫና እየፈጠረ ይገኛል። እንደ ክልል የልማት ተነሺዎችን በዘላቂነት ማቋቋም ላይ ችግሮች መኖራቸውን የገለጹት የልማት ተነሺ ተወካዮችና የሚመለከታቸው የስራ ኃላፊዎችም እነዚህን ችግሮች ለመፍታት ውይይቶች መደረጋቸው አስፈላጊ ነው ብለዋል። የልማት ተነሺ አባላታችን 154 አባል አለን ቱ እዛ ቦታ ላይ ተደራጅተን አሁን እየሰራና ያለ ነው። የሚቀረን ካሳ አለ እየተከታተልን ነው። ገና ነው አሁን ውስጥ ወደ የሚቀራን ወደ ስድስት ኢንቨስትመንት ይቀራል። እነህን የት እንዳስገቡ ብራችን የት እንዳለ ካሳው የት እንደተከፈለ ፍለጋ ላይ ነን ያለን። እዚህ ላይ በአርሶ አደሮች ላይ የሚነሳ ቅሬታዎች አሉ። እኒህን አይነት ችግሮች አንዳንድ የሚያስቸግሩ ጉዳዮች አሉ። ዞሮ ዞሮ ምንድን ነው አሁን አርሶ አደሩ በዘላቂነት ለማቋቋም በትክክለኛ መንገድ ካሳው እየተሰራለት አሁን በተቋቋመው አዋጅም፣ በመመሪያም በክልሉ ወጣው መመሪያም መሰረት አርሶአደሮች የተቋቋያኑበት ሁኔታ ነው ያለው ማለት ነው ሀብትን ለመፍጠርና ለማደግ መሬትን ማልማት ወሳኝ ነው ያሉት በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊው ዶክተር አህመዲን መሐመድ የልማት ተነሺዎች በመልሶ ማቋቋም ሂደት ባሉ ክፍተቶች ለኢኮኖሚ ማህበራዊና ስነ ልቦናዊ ቀውሶች እየተዳረጉ ነው ብለዋል ይህን ችግር ለመቅረፍም የክልሉ መንግስት በትኩረት ይሰራል ነው ያሉት ኃላፊው የልማት ተነሺዎችና ባለይዞታዎች ለእንደዚህ አይነት ውስብስብ ችግሮች የሚጋለጡት የሚመለከታቸው አካላት ተቀናጅተው ኃላፊነታቸውንና ተግባራቸውን ባለመወጣታቸው ባለመፈጸማቸው የሚከሰት ነው። ስለዚህ ችግሩ ይሄ የሚያሳየን በአሁኑ ሰዓት በጣም እየተባባሰና በክልላችን ከፍተኛ የመልካም አስተዳደር ችግር እንደሆነ የሚያሳየን፣ ለዚህ መፍትሄው ሁለት ነው። አንደኛው መፍትሄ የሚመለከታቸው ባለድርሻ አካላት እንደዚሁም አጋር አካላት ኃላፊነታቸውን በአግባቡ መወጣት ነው። የልማት ተነሾዎችን በሚመለከት ደግሞ ሲነሱም በዘላቂነት መልሰው ሲቋቋሙም የህግ ማዕቀፍ ተግባራዊ ማድረግ በጣም ወሳኝ ነው። ሁለተኛው መፍትሄ እንደ መንግስት የሚሰራው ነው። በተለይም የክልላችን መንግስት የችግሩን አሳሳቢነት በአግባቡ በመረዳቱ የተለያዩ ስራዎችን በቁርጠኝነት እያከናወነ ይገኛል። በመድረኩ ላይ የመሬት አጠቃቀም ሕግ ማዕቀፎችን በተመለከተና የባለድርሻ አካላት ሚና ላይ ያተኮረ ለውይይት መነሻ ጽሁፍ ቀርቦም ሰፊ ውይይት ተደርጎበታል። ሀገር በቀል የምጣኔ ሀብት ማሻሻያ መተግበሩ ጤነኛና ውድድር ያለበት የአምራች ዘርፍ እንቅስቃሴ እንዲፈጠር ማስቻሉን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ገለጸ። አምራች ዘርፉ የሚያጋጥመውን የግብዓት እጥረት ከመቅረፍ አንስቶ የፋይናንስ አቅርቦቱን በማሳለጥና ቀጣይነት ያለው የመዋለ ንዋይ ፍሰት በማምጣት ረገድ ማሻሻያው ጉልህ አበርክቶ እንዳለው ቢሮ አስታውቋል። ደጀኔ በቀለ ዝርዝሩን ይዟል። እንደ ሀገር ከተረጅነት የመላቀቅ ህልምን ገቢራዊ ለማድረግ ከተወሰዱ እርምጃዎች መካከል ሀገር በቀል የኢኮኖሚ ማሻሻያ ተጠቃሽ ነው። ሀገር በቀል የኢኮኖሚ ማሻሻያው በተለይ በአቅርቦትና በፍላጎት መካከል ያለውን አለመጣጠም ዘላቂነት ባለው መንገድ የሚፈታ መሆኑ ታምኖበታል። በኢንዱስትሪና ኢንቨስትመንት ዘርፎችም አቅርቦትን የማሻሻል ፣ ጤናማ ፉክክርን የማዳበርና ምጣኔ ሀብትን በማይናወጽ መሰረት ላይ የመትከል ጅማሮ ተደርጓል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊው እንድሪስ አብዱ እንዳሉትም ማሻሻያው ለዘርፉ የተሻለ ትሩፋትን አስገኝቷል። ማሻሻል ያስፈለገበት ዋና ምክንያት ወይም ደግሞ ምን ለውጦችን አመጣ የሚለው ለመረዳት ግቦቹ ምን ለማሳካት ነው የሚለውን በደንብ ማወቅ ያስፈልጋል። አንዱና የመጀመሪያው ጉዳይ የአቅርቦት የፋይናንስ አቅርቦትን የማሻሻል ጉዳይ ነው። ሁለተኛው ጉዳይ በተለይ በፋይናንስ ተቋማት መካከል ያለውን ጤናማ ውድድር የመፍጠር ኢኮኖሚውን የማረጋጋትና ና በተለይ ለፕራይቬት ሴክተሩ የፋይናንስ አቅርቦትን ለማሻሻል ግቦችን የያዘ ማሻሻዎች ናቸው። እንግዲህ ይህ ማሻሻያ የዋናው አገር በቀል የኢኮኖሚ ማሻሻያችን አንዱ አካል ወይም ደግሞ ፒራን ነው ተብሎ መውሰድ ይቻላል። አገር በቀል የምጣኔ ሀብት ማሻሻያውን ተከትሎም በተለይ የግል ዘርፉ ከዚህ ቀደም አላሰራ ያለውን የገንዘብ አቅርቦት ማነቆ የፈታ ሆኗል። በዚህም የተነሳ የግል ዘርፉ እንዲያድግ እያበረታታው ሲሆን አምራች ዘርፉም ይበልጥ እንዲነቃቃ እድል ፈጥሯል፣ ባይ ናቸው። በውጭ ምንዛሬ ብቻ ወስደን ብንመለከት ቀደም ሲል የነበረው በኢምፖርተሮችና በኤክስፖርተሮች መካከል ፍትሐዊ አጠቃቀም አልነበረም። ለምሳሌ አንድ ኤክስፖርተር ኤክስፖርት ካደረገው የተወሰነ አማውንት ገንዘብ ብቻ ወይም ደግሞ ያገኘውን ምንዛሬ ብቻ እንዲጠቀም ነበር ቀደም ሲል የነበረው አሰራር የሚፈቅደው። ከውጭ ደግሞ የእቃ ኢምፖርት የሚያደርጉ አካላት ደግሞ ባላቸው ምንዛሬ ልክ ወይ ዶላር ልክ እንደፈለጉ ማስገባት ይችሉ ነበር። ይሄ በገበያው ላይ ፍትሐዊ ውድድር እንዲፈጥር አላደረገም። ምክንያቱም አንዳንዱ ሪስትሪክት ነው አንዳንዱ ደግሞ ልቅ ነው የነበረው። ስለዚህ በዚህ መካከል በኢምፖርተርና በኤክስፖርተሮቹ መካከል የበለጠ ፍትሀይ እንዲሆን አጠቃቀሙ ፍትሀይ እንዲሆን አድርጓል። የአማራ ክልል ኢንቨስትመንትን ይበልጥ ማሳደግ የሚያስችሉ እምቃብቶች ያሉት ክልል ነው። ሀገር በቀል የኢኮኖሚ ማሻሻያውን ጨምሮም በየጊዜው እየተሻሻሉ የመጡ የአገልግሎት አሰጣጥ ስርዓቶች ህገ ወጥነትን በመከላከል ረገድ እያበረከቱት ያሉት አስተዋጽኦ የማይተካ ነው። እንደ ቢሮ ኃላፊው ማብራሪያ ለውጭ የሚያመርቱ የአምራች ኢንዱስትሪዎች ቁጥር አድርጓል። ሁላችንም እንደምና ደግሞ በተለይ በፋይናንስ መቋማቶቻችን መካከል ያለው ጤናማ ውድድር እያደገ መጥቷል። ልምምዱ ጥሩ ሆናል። ህገ ወጥነትን በስርዓት በማስያዝ ረገድ ከፍተኛ ሚና ተጫውቷል። ስለዚህ በህጋዊ መልኩ መጠቀም ለሚፈልጉ እንዲሁም ደግሞ በኢንቨስትመንት ዘርፉ ለተሰማሩ አካላት ቀደም ሲል የግል ባለሀብቱ ሲያነሳቸው የነበሩ የምንዛሬ ችግሮች፣ የፋይናንስ አቅርቦት ችግሮች በየጊዜው እየተቃለሉ የመጡበት ሁኔታ ነው ያለው። በአምራች ኢንዱስትሪና በግል ዘርፉ ላይ ከፍተኛ ፋይዳ ያለውና ችግሮቻችንን እየፈታ የመጣ ማሻሻያ ነው ብዬ ነው ማንሳት እንፈልገው ማለት ማሻሻው የፈጠረውን እድል በመጠቀምም የክልሉን የኢንቨስትመንት እድገት የላቀ ለማድረግ በትኩረት እንደሚሰራም አቶ እንድሪስ ገልጸዋል። በአዲስ አበባ የተካሄደው 14ተኛው የኢትዮጵያ ንግዞ ዓለም አቀፍ የንግድ ትርኢት የኢንዱስትሪ ዘርፉን በማነቃቃት ረገድ ከፍተኛ አስተዋጽኦ እንዳለው የሀገር ውስጥ አምራች ኢንዱስትሪዎች ገለጹ። ኢትዮጵያውያን በሀገር ምርት የመኩራትና የመጠቀም ባህላቸውንም እንዲያሳድጉ ጠይቀዋል። ቴዎድሮስ ደሴ ተጨማሪውን ይዟል። አስራ አራተኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ ኤግዚቢሽን ማዕከል ተከፍቷል። በኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በተዘጋጀው በዚህ የኤግዚቢሽን ማዕከል በርካታ አቅራቢዎች፣ አምራቾችና አስመጪዎች ምርቶቻቸውን ይዘው ቀርበዋል። በኤግዚቢሽን ማዕከሉ የግብርና ምርቶች፣ የኢንዱስትሪ ምርቶችና የማኑፋክቸሪንግ ምርቶች እንዲሁም ደግሞ አልባሳትና የቆዳ ውጤቶች ቀርበዋል። እኛ በዋነኝነት ይዘን የመጣ ነው የቡና ግባቶች ነው ይዘን የመጣ ነው እሴት ጨምረን የተቆላ ና የተፈጨ አድርገን ነው ይዘን የመጣ ነው። ቆልተን ፈጭተን ወደ ውጭ ኤክስፖርት እናደርጋለን። ሀገር ውስጥ ገበያም በብዛት እናቀርባለን። ሞተሮቻችን ኤሌክትሪክ ሞተሮች ናቸው። ሞተሮቻችን አምስት አይነት ናቸው። ሳይዛቸው አንዱ የአካል ጉዳተኛ ሲሆን፣ ሌሎቹ ለኖርማል ሰዎች የተዘጋጁ ናቸው። ሰው በሚፈልገው ደረጃ ነው የምናቀርበው። ኤግዚቢሽን ውስጥ ያመጣን ኤሌክትሪካል ሚኒባስ ነው የሚመረተው ገላን ኦሮሚያ ክልል ውስጥ ሲሆን በላይን ኪንዴ ሜታል ኢንጂኒሪንግ ኮምፕሌክስ ውስጥ ነው። ለዩኒቨርሲቲ የምናቀርባቸውን የላብራቶሪ ፈርኒቸር ስራዎች ናቸው። እንዲሁም ደግሞ ለሆስፒታል ና ለተለያዩ የቤት ውስጥ አገልግሎት የሚያገለግሉ የህብረተሰቡን ችግር ይቀርፋል ብለን ያሰማቸውን ምርቶች ይዘን ቀርበናል። ድርጅታችን አባይ ጨርቃ ጨርቅና አልባሳት ይባላል። የተለያዩ ቲሸርቶችን፣ ቱታዎችን እንዲሁም የተለያዩ ምርቶች ሀገር ውስጥ የሚተኩ ምርቶችን ለህብረተሰቡ እያቀረብን እንገኛለን ማለት ነው። በኤግዚቢሽን ማዕከሉ የቀረቡ ምርቶች ዓለም አቀፍ የጥራት ደረጃቸውን ያሟሉና ለሸማቾች በተመጣጣኝ ዋጋ ማቅረባቸውን አቅራቢዎች፣ ላኪዎችና አምራቾች ገልጸውልናል። የሀገር ጥለ መቼም የውጭን ማበረታት ከባድ ነው። ሀገርን እንደመጉዳት ነው የራስን ሰው እንደመጉዳት ነው። ስለዚህ የሀገር ውስጥ ያለውን ነው መጀመሪያ መበረታት ያለብህ። ሰው የሀገር ውስጥ ምርቱን ቢወድ በጣም የተሻለ ነው የሚሆነው። ለምን ብትል የሀገራችን በጣም ጥራት ያለው ቡና ነው የምናቀርበው። የሀገሪቷ የሚያላት ቡና ጥያቄ የለው። ከዓለም አምስተኛ አቅራቢ ነን። ከነዛ ውስጥ አንዱ የኛ ሆራይዘን ነው። ቆንጆ ቆንጆ እቃ ነው የምናስገባው። እኛ ከቻይና አንደኛ የተባለውን እቃ ነው የምናስገባው። ጥራታቸውን የጠበቁ እቃዎች በጣም በተመጣጣኝ ዋጋ፣ ብዙ ተጨማሪ ሳኒዝ ነው ምንሸጠው እኛ ጋር ያሉት ሞተሮች ከ120 ሺህ እስከ 250 ናቸው። እኛም ራሳችን የራሳችንን ቡና ስናቀርብ ትልቅ ላቦራቶሪ ያለው ትልቅ የመቁያና የመፍጫ ማሽን ያለው ድርጅት ነው። የራሳችን ሰዎች አደራጅተን ነው እየሰራ ያለ ጠቀሜታው ለሀገር ውስጥ ተደራሽ በሰፊ በሆነ መልኩ እጥረት እንዳይፈጠር በደንብ ለማቅረብ ያግዘናል። ይህ የንግድ ትርኢት መከፈቱ በዋናነት የኢንዱስትሪ ዘርፉን በማነቃቃት ረገድ ከፍተኛ አስተዋጽኦ እንዳለው አምራቾች፣ አቅራቢዎች አንስተዋል። በሀገር ውስጥ መመረቱ ደግሞ አንደኛ የሰራተኛ ኃይል ይይዛል። ሁለተኛው ማቴሪያል የምትፈልገውን ነገር ጠቅላላ እዚሁ ታገኛለ። በቀላሉ ታገኛለ። በምትፈልገው ሰዓት በምትፈልገው ቦታ ላ በቀላሉ ታገኛለ። በተመጣጣኝ ዋጋ ከውስጥ ሲሆን። ከውጭ ሲሆን ግን ምንዛሪውንም ጊዜውንም ዋጋውንም በጣም ብዙ አይነት ልዩነት አለው። በዚህ በዚህ ቦታ ላይ ስታወዳድረው ይሄ የላቦራቶሪ ፈርንሽን ለምሳሌ ከውጭ ነው የሚመጣው እስከ ዛሬ ድረስ። ይሄንን ማስቀረት ማለት በጣም ከፍተኛ ነው። ምርቱ ሀገር ውስጥ መገኘት መቻሉን የማያውቁ ብዙ ሰዎች አሉ። ይሄ እድል በመፈጠሩ ሀገራዊ ፋይዳ በጣም ከፍተኛ ነው። የውጭ ምንዛሬ በአሁኑ ሰዓት በጣም ከፍተኛ ነው። ይሄንን ማስቀረት መቻል በራሱ በጣም መታደል ነው። በደብረ ብርሃን ከተማ የተቋቋመው ሀበሻ የአረጋውያንና ምስኪኖች መርጃ የልማት ድርጅት ላለፉት ዘጠኝ ዓመታት ለተረጆች ድጋፍን ሲያደርግ ቆይቷል። ከማህበረሰቡ በሚደረግለት ድጋፍ የሚንቀሳቀሰው ድርጅቱ በአሁኑ ወቅት ድጋፎች እንደቀነሱበት በድርጅቱ ድጋፍ የሚደረግላቸው አረጋውያን ይናገራሉ። ማህበረሰቡና ረጂ ተቋማት ድጋፍ እንዲያደርጉም ተጠይቋል። ስነ ጊዮርጊስ ከበደ በዝርዝር ተመልክቶታል። ፕሬዚዳንቷ የተቀበልኩት ሜዳሊያና የምስክር ወረቀት አለ። የሆን እዚህ ጋር ህዝብ እየናፈቀ ነው። ሌላ ምንም አማራጭ ያለን ያለን አማራጭ ህዝብ ነው። ብዙ እዛ አገልግያ ያለው ወታደር ቤት፣ ከዛም ደግሞ ብዙ መከራን ስደትን ደርሶብኛል። በወጣትነትና በጎልማሳነት ማሳነት ዘመናቸው ሀገራቸውን በተለያዩ ሙያዎች ያገለገሉ በተለያዩ መንገዶች ላይ ወድቀው ማየት የተለመደ ጉዳይ ሆናል። እነዚህን የሀገር ባለውለታዎችን ደግሞ በአንድ ማዕከል በማቀፍ የተለያዩ ድጋፎችን የሚያደርጉ ማዕከላትና ድርጅቶች እንዳሉ ይታወቃል። በደብረ ብርሃን ከተማ አስተዳደርም ሀበሻ የአረጋውያንና ምስኪኖች መርጃ ልማት ድርጅትም የተለያዩ የሀገር ባለውለታዎችን ሰብስቦ የበጎ አድራጎት ስራዎችን እየሰራ የሚገኝ ድርጅት ነው ጠቃላይ ሰላምቱ የሚሆኑትን ተረጆች እንግዲህ በቀጥታ ሆነ በተዘዋሪ ድጋፍ የምናደርግበት ሁኔታ አለ። በነገራችን ላይ ሰው እንዲገነዘብን ምንፈልገው ምንድነው፣ ሶስት አይነት ድጋፍ ነው የምናደርገው። አንደኛው በማዕከሉ ውስጥ ወይም በድርጅቱ ውስጥ በመያዝ ሁለተኛ ደግሞ በተመላላሽ ማለት፣ እዚህ እየመጡ የተለያዩ ግብአት እየተደረገላቸው የተለየ ሳሙና፣ ምግብ ግብአት እና አልባሳት እየተደረገላቸው ቤታቸው ሄደው የሚኖሩ ናቸው። ሁለተኛ ደግሞ ቤት ለቤት ነው እዚያው ባሉበት ድጋፍ እናረጋ ያው ቤት ቢኖራቸው ምንም አይነት የኢኮኖሚ ገቢ የሌላቸው ሰዎች መርጠን በየቀበሌው ወይም በያሉበት ቦታ ድጋፍ የምናደርግበት እንግዲህ ቤት ለቤት ይባላል። እንግዲህ የጨለመውን ተስፋችንን አለም ልሞ ከወደቅንበት አንስቶ ጥላና ከለላ የሆነን ድርጅቱ በአሁኑ ሰዓት ድጋፎች እየተመናመኑበት በመሆኑ ምክንያት ችግር ውስጥ ገብተናል የሚሉት በማዕከሉ ድጋፍ እየተደረገላቸው የሚገኙ አረጋውያን ማንኛውም የህብረተሰብ ክፍል በተለይም አሁን የምንገኝበት ወቅት የጾም ወቅት ከመሆኑ ጋር በተያያዘ ማናቸውንም ድጋፍ እንዲያደርጉላቸውና ከጎናቸው እንዲቆሙ ጥሪያቸውን አቅርበዋል። አልያማ በሚባል የሚባል ቦታ ላንኮበሮ ወረዳ ውስጥ እዚያ ነበር እኮ ጭራሽ ገጠር ውስጥ ስለሆንኩ እንዲህ እንደ እናንተ መቶ እንኳ የሚያነጋግረኝ ሰው ስለሌለ ወደ ተሻለ ሕክምና የሚወስደኝ ሰው ባገኝ በተናገሬ እንኳ ለሞት ብዬ እዚህ መጣው። በቂ የሆነ ፋይናንስ የለውም ድርጅቱ እና እኛን ለመንከባከብ በጣም ውጣ ውረድ ውስጥ ነው ያለው። ስለዚህ ለወደፊቱ ድጋፍ እንፈልጋለን። እኛ ከዚህ ከመጣሁኝ በስነ ስርዓት አድርገው ተቀብለውኝ፣ ልጅም ይዤ መጥቼ ነበር። ልጄንም እያስተማሩ የሚችን እየሰራሁኝ አረጋውያን መርዳት በእግዚአብሔር ዘንድ የሚጠቅም ስለሆነ አሁንም እንድንረዳ እንፈልጋለን። አሁን አዳዲስ ሰው እየመጣም እየገባ ሰውም እየበዛ ስለሆነ ረጅ በጣም አርግን ያስፈልገዋል ማለት ነው። በቀን ሶስት ጊዜ ዳይበር የሚቀየርላቸው ወገኖች አሉ፣ እናቶች አሉ፣ አባቶች አሉ፣ በአገልጋዮች እየተገላበጡ የሚኖሩ አሉ። እነኝክ ሰዎች ከባድ ከባድ ስራ የሚጠይቁ ሰዎች እነሱ ናቸው። በተመሳሳዩ የድርጅቱ ምክትል ስራ አስኪያጅ የምንገኝበት ወቅት በክርስትናም በእስልምና እምነት ተከታዮች ዘንድ የጾም ወቅት እንደመሆኑ መጠን ማህበረሰቡ ወደ ድርጅቱ በመምጣት አረጋውያንና ሕሙማን እንዲጎበኝና እንደ ዝክር ሰደቃና መሰል ያሉ ሃይማኖታዊና ማህበራዊ ፕሮግራሞችን በድርጅቱ ውስጥ እንዲያከናውን እንዲሁም ባለሀብቶች ድርጅቶችና መንግስታዊና መንግስታዊ ያልሆኑ ተቋማት ማናቸውንም ድጋፎች እንዲያደርጉላቸውም ጥሪውን አቅርቧል። ወቅቱ የጾም ወቅት ነው በተለይ ሁለት ጾም ነው ያለው የሙስሊም አለ የክርስቲያን አለ እና የአንስያችን የምንጾማትን ቁርሳችን ሆነ ምሳችንን እዚህ የምንደጉምበት ደጉምበት የምንለግስበት መንገድ ቢሆን ሰው ከሚበላው ላይ የተወሰነ ነገር እየቀነሰ ቢደግፍ ደስ ይለናል ምክንያቱም እዚህ ያሉት ሰዎች እነሱ ብቻ አይደለም የሚጦሩት በነገራችን ላይ እና እነሱ የኛ የጽድቅ መንገዶች ተመልካቾቻችን ዜናዎቻችን አሁንም ወደ እናንተ መድረሳቸውን እንደቀጠሉ ናቸው። በተከታይነት አጫጭር ዘገባዎችን ወደ እናንተ እናደርሳለን። መሰረት መቅጫ ታቀርበዋለች። የህዝብ ተወካዮች ምክር ቤት ባካሄደው ሀያኛ መደበኛ ስብሰባው የኢትዮጵያ አደጋ ስጋት አመራር ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ መርቷል። በምክር ቤቱ የመንግስት ዋና ተጠሪ ሚኒስትር የተከበሩ ዶክተር ተስፋይ በልጅጌ ረቂቅ አዋጁን አስመልክቶ አጭር ማብራሪያ ሰጥተዋል። ረቂቅ አዋጁ የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን ምክር ቤት መቋቋምን የተመለከቱ ድንጋጌዎችና ስለ ኮሚሽኑ ተግባርና ኃላፊነት፣ የምክር ቤቱ ስልጣንና ተግባራት፣ ስለ ፌዴራል መሪ ዘርፍ ተቋማትና የክልል መንግስታት ተግባርና ኃላፊነት፣ ስለ አደጋ ተጋላጮችና ተጎጆዎች መብትና ግዴታ እንዲሁም ስለ ኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋም የሚመለከቱና ሌሎች ድንጋጌዎች መካተታቸውን ዶክተር ተስፋ ገልጸዋል። የምክር ቤት አባላትም አዋጁ የሚደረጉ ድጋፎች በተቀናጀ መልኩ እንዲደረጉና ለተጎጂዎች እኩል ተደራሽ ለማድረግ እንዲሁም ከእርዳታ ጠባቂነት በመላቀቅ ራስን ለመቻል አስፈላጊ መሆኑን ገልጸዋል። ረቂቅ አዋጁ የኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅ ቁጥር 16 ህዝባር 2017 ሆኖ በሙሉ ድምፅ ለውጭ ግንኙነትና ለሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። ዘገባው የህዝብ ተወካዮች ምክር ቤት ነው። ኢትዮጵያ የቡና ምርታማነትን ማነትን ከማሳደግ ባለፈ የአየር ንብረት ለውጥን ለመከላከል ጉልሚና እየተወጣች ነው ሲሉ የግብርና ሚኒስትር ዶክተር ግርማ መንቴ ገለጹ። የኢትዮጵያ ቡናና ሻይ ባለስልጣን ከጣሊያን መንግስትና ከኢትዮጵያ ንግድ ባንክ ጋር በመተባበር ለኢትዮጵያ ቡና አምራቾች፣ አቅራቢዎችና በዘርፉ የእሴት ሰንሰለት ላይ የሚሳተፉ አካላትን ማገዝ የሚያስችል ብድር ይፋ ተደርጓል። የግብርና ሚኒስትር ዶክተር ግርማ መንቴ በመርሃ ግብሩ እንደገለጹት በኢትዮጵያ የቡና ምርት የእሴት ሰንሰለት ከአምስት ሚሊዮን በላይ አባወራና ማወራዎች ይሳተፉበታል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር በተከናወኑ ተግባራት የሀገሪቱን የደን ሽፋን መጨመር መቻላውን ገልጸው በመርሃ ግብሩ በቢሊየን የሚቆጠር የቡና ችግኝ መከሏንም ጠቅሰዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የመንገድ ትራፊክ አደጋ ለመከላከል በህዝብና በጭነት አገልግሎት የተሰማሩ አሽከርካሪዎችን ብቃት ለመለካት ዝግጅት እየተደረገ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር ገለጸ። በሀገሪቱ የመንግስት ትራፊክ አደጋ ለመከላከል እንዲቻል በህዝብና በጭነት አገልግሎት የተሰማሩ የንግድ ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ሰነድ እየተዘጋጀ መሆኑን የትራንስፖርትና ሎጂስቲክ ሚኒስትር ዴታ ክቡር አቶ በርኦ ሀሰን ገልጸዋል። የትራንስፖርትና ሎጅስቲክ ሚኒስቴር ከስራና ክህሎት ሚኒስቴር እንዲሁም ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን ዝግጅት እየተከናወነ መሆኑ ተገልጿል። የብቃት ምዘናው በየደረጃው ተከፋፍሎ የሚሰጥ መሆኑ የተገለጸ ሲሆን በመጀመሪያ ዙር የሀገር አቋራጭ አውቶቡሶችንና የድንበር ተሻጋሪ የጭነት ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ዝግጅት ተጠናቋል። ዘገባው የትራንስፖርት እና ሎጅስቲክ ሚኒስቴር ነው። በመጨረሻም የሁነት ጥቆማን እናጋራችሁ። የዓለም የደን ቀን መጋቢት 12 ቀን 2017 ዓ.ም ከጠዋት 2 ሰዓት ከ30 ጀምሮ እስከ 7 ሰዓት ከ30 ድረስ ከፍተኛ የመንግስት የስራ ኃላፊዎች የልማት አጋር አካላትና የተለያዩ ባለድርሻ አካላት በተገኙበት በስካይላይት ኢንተርናሽናል ሆቴል በተለያዩ ሁነቶች በድምቀት ይከበራል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ